ትራውሬን ለመጣል ኒጀርን እናፍርሳት አሜሪካ የሩሲያ ወታደሮች ወደ ኒጀር ጎረፉ ኢብራሂም ትራውሬ ከተደጋጋሚ የግድያ ሙከራ በኋላ በጽናት የቆመ መንግስታዊ ስርዓቱን በማይነቀነቅ አለት ላይ እየገነባ የሚገኝ ሊያጠፉት የሚሞክሩትን ሁሉ ሴራቸውን እያከሸፈ ቡርኪናፋሶን ወደ እድገት ጎዳና፣ አፍሪካንም ወደ ይቻላል መንፈስ እያሻገረ ያለ ታላቅ መሪ ነው። ታዲያ አለምን በአንድ ስርዓት ውስጥ አስገብተው በኢምፔሪያሊዝም እሳቤ ውስጥ የመሰልቀጥና አፍሪካን እየበዘበዙ ራሳቸውን የማበልፀግ ፍላጎት ያላቸው አሜሪካና ምዕራብ አለም ትራውሬን ለመጣል በኒጀር በኩል መጥተዋል። ሩሲያ በቁጣ ነዳለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። እና አሜሪካ የእነ ትራውሬን ጥምረት ለማፍረስ ኒጀርን በናይጄሪያ ሊያስወርሩ አቅደው ነበር። ግን ይህ መረጃ የደረሳት ሩሲያ በፍጥነት ሰራዊቷን ወደ ኒጀር ላከች። የቀድሞቹ የባይደን ሹማምንቶች ሀሳቡን እርግፍ አድርገው ተዉት። ይህን ይፋ ያወጣው አንድ ልብ በሙሉ አሜሪካዊ ነው። በአሜሪካ የህዝብ ትምህርት ቤት ነው የተማረው። ገና ከሃይስኩል ጀምሮ ለድሆችና ለተበዳዮች እንዲሁም ለምስኪኖች ግድ የሚሰጠው ሰው ነበር። አድጎ ብዙ አንብቦም እውነታውን ሲረዳ በታዳጊነት አቋሙ ቀጠለ። ህይወቱንም በሶሻሊዝም አስተምህሮቶች ለመምራት የፖለቲካ አቋሙንም ከሶሻሊዝም አንጻር ለመምራት ወሰነ። ለአሜሪካ ድሆች ለአፍሪካውያንና ለላቲን አሜሪካውያን በእጅጉ ተቆርቋሪ ነው። አፍ አውጥታ ለማትናገረው ለተፈጥሮም ዘውትር ጥብቅና እንደቆመ ነው። በሚያነሳቸው ጠንካራ ሀሳቦቹ የምዕራባውያን ሚዲያዎች ስራዬ ብለው የ ስም ማጥፋት ዘመቻዎች ይፈጽሙበታል። የእነሱ ተቋም የሆነ ዩትዩብም ከፕላትፎርሙ አግዶታል። እርሱ ግን ዛሬም ከግፋኖቹ ጎን መሰለፉን አላቆመም። በምዕራብ አፍሪካ የተቀጣጠለው የነትራውሬ አብዮት ተጠናክሮ መቀጠል አለበት የሚለው ይህ ሰው አፍሪካ የግድ የኒኩለል ባለቤት መሆን አለባት የሚል ጽኑ አቋም አለው። ለመሆኑ የቡርኪና ፋሶ ወታደር መሪ ኢብራሂም ትራውሬ ለምን በዓለም ዙሪያ የብዙዎች ቀልብ መግዛት ቻለ? የ37 ዓመቱ ባለ ግርማ ሞገስ የቡርኪናፋሶ ወታደራዊ መሪ ሻምበል ኢብራሂም ትራውሬ አገሩን ከምዕራባውያን ኢምፔሪያል ቱሪዝምና የጃዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብና ና በጥበብ ገንብቷል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ በአድናቂዎቹ አንዳንድ ጊዜ የአፍሪካ ቼጎቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራውሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ አገራት ፖለቲከኞች ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው ሲሉ ሰምቻለሁ ሲሉ የኮንትሮል ሪስክ አማካሪ ድርጅት ከፍተኛ ተመራማሪ ቢቨርሊ ኦቺንግ ለቢቢሲ ተናግሯል። ተመራማሪዋ አክሎም የትራውሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛባት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑ ከተቆጣጠረ በኋላ የትራውሬ አገዛዝ የቀድሞ የቡርኪና ፋሶ ቀኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰረ አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያን ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለቡርኪና ፋሶ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዚያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድጎልድ ላይም ተፈጻሚ ይሆናል። ቡርኪና ፋሶ ከማዕድን ሀብቷ ተጠቅ ተጠቃሚ እንድትሆን ትራውሬ አብዮት ብሎ የሰየመው አካል ወታደራዊ መንግስት በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳራማ ሪሶርስ በ2024 መገባዳጃ ላይ የአሰሳ ፍቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድን ማምረቻዎች ወደ ግስት ባለቤትነት ያዘዋወር ሲሆን ባለፈው ወር ተጨማሪ በውጭ አገሩ ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክራንዲ አይኪንስ ለቢቢሲ እንደተናገሩት የትራውሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚስተር አይኪንስ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዚዳንት ነው ብለዋል። ተመራማሪዋ ኦቺንግ እንደተናገሩት ትራውሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ የአፍሪካ የመ መሪዎች ጉባኤ ላይ ንግግር ባደረገበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቁሙ በማለት የአፍሪካውያን ቀልብ ስቧል። ይህ ንግግር የትራውሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘመቻ በመገፋቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋብቷል ሲሉ ተመራማሪዋ ጠቁመዋል። ዘረኝነትን ቀኝ ግዛትንና ባርነትን ያለፈ ማንኛውም ሰው ከመልክቶቹ ጋር ሊዛመድ ይችላል። የሚሉት ተመራማሪዋ ምንም እንኳን ስማቸውን አምታቶ ትራውሬን እንደ ቡርኪና ፋሶ በመጥቀሱ ስላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊ ራፐር ሜክሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራው ልጥፍ ይጠቅሳሉ። ነገር ግን የፈረንሳዩ ፕሬዚዳንት ቀልብ ትራውሬን አይወደውም። ፕሬዚዳንቱ ትራውሬን በራስ ፓን አፍሪካውያንን በሚሉና በኒዮ ኢምፔሪያሊስቶች መካከል ያለው ቅጣልባ ጥምረት አካል እንደሆነ ገልጸውታል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር ሪናልዶ ዴፓኝ ትራውሬ እንዲህ ያለውን ድጋፍ ያገኙበት ምክንያት ወጣት ሕዝብ ባለበት አገር ውስጥ ያለ ወጣት ነው ይላሉ። በቡርኪና ፋሶ አማካኝ ዕድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነትን ለመገንባት ተጠቅሞበታል ሲል ቢቢሲ ተናግሯል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንዲሰማው ማድረግ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል ቃል ህዝቡን አሰባስቦ ነበር። ነገር ግን ትራውሬ ስልጣን እስከሚጨብጥበት ድረስ ቡርኪና ፋሶ ወደ ፈረንሳይ የፖለቲካ ምዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከአራት ዓመታት በኋላ ሳንካራ ተገደለ። ከሩሲያ ጋር የተቆራኘው የቡርኪና ቡርኪና ፋሶ መንግስት በኢኮኖሚ ዘርፍ መጠነኛ መሻሻል ማሳየቱን በሚያመለክት መልኩ የዓለም የገንዘብ ድርጅት ኢምኤፍ እና የዓለም ባንክ አጠቃላይ ጥሩ ግምገማ ሰጥተው ነበር። በሚያዚያ መጀመሪያ ላይ በወጣው መግለጫ አይኤምኤፍ ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅ እና አገዛዙ የአገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝ እና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብሏል። የዓለም ባንክ ባንክን በተመለከተ የዋጋ ግሽበት በ2023 ከ07 በመቶ በ2024 42 በመቶ ከፍ ብሏል። ነገር ግን በቀን ከ215 ዶላር በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ የደህንነት መጠን በግብርና ና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ2 ነ ወደ 249 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይቷል። የአሜሪካው የአፍሪካ አዛዥ ጀነራል ማይክል ላንግሌ ትራውሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎች ጥበቃ እየተጠቀመበት ነው የሚለው ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እየገፋፋ ነው የሚለውን የአሜሪካና የአንዳንድ የአፍሪካ አጋሮቻቸው የረጅም ጊዜ እይታ የሚያመለክት ይመስላል። የጀነራል ላንግሌ በሚያዝያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ የቡርኪና ፋሶ መንግስት የመፈንቅለ መንግስት ሴራ ማክሸፉንና የሴራው ጠንሳሾች በጎረቤት ሀገር ኮዲቫር መሆናቸውን ገልጿል። በጊዜው ጀኔራል አንግሌ ኮዲቫርን መጎብኘታቸው የዚህ ማሳያ ነው። ኮዲቫር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንደርዝ በበኩሉ የጄኔራል አንግሌ ጉብኝት አክራሪነትን ጨምሮ የጋራ የጸጥታ ችግሮችን ለመፍታት ያተኮረ ነበረ ብሏል። ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራውሬን ከስልጣን ለማውረድ ወረደ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅቷል። ኮሊን ፓውል ስለ ዋሸ፣ ኢራቅ ወድማለች፣ ባራክ ኦባማ ዋሽቷል፣ ጋዳፊ ተገድሏል። በዚህ ጊዜ ግን ውሸታቸው በኛ ላይ ተጽዕኖ አያሳድርም ሲል አንድ ተቃዋሚ ሙዚቀኛ ሆሲቢ ጆሃን አሶሺየትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንን ጨምሮ ለትራውሬ የድጋፍ ሰልፎች ተካሂዷል። በመቀጠልም ለአዲስቷ ቡርኪና ፋሶና አዲስ አፍሪካ ራዕያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛ ና በእንግሊዝኛ ልጥፎችን በማህበራዊ አጋርቷል። በተጨማሪም በአንድነት በኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝን እናሸንፋለን፣ የተከበረችና ለዋላዊት አፍሪካ በማለት ተናግሯል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቋል እና ሌሎች ግዛቶችንም የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የነሱ አርያነት ተከትሏል። ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥረው ወደ አገራቸው በሚገቡ ሸቀጦች ላይ የዜሮ ነጥብ አምስት በመቶ ቀረጥ እንደሚጥሉ በማወጅ የየራሳቸው ጥምረት ፈጥረዋል። ሚስተር አይኪንስ ትራውሬ ከሌሎች ሊማር እንደሚችል ጠቁመው ራውሊንግስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርጽ ተቷል። ዘላቂ ዲሞክራሲን ለመፍጠር ቢረዱ ሙስናን ማስቆም አልቻለም። ለዘላቂ ውርስ ሚስተር አይኪንስ እንዳሉት ትራውሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደር